ሰላም አሌይኩም ረሀመቱ ላ በረካቱ ውድና የተወደዳችሁ እህት ወንድሞች፣ እንደምናላችሁልኝ እኔ አልሐምዱላ በጣም ሰላም ነኝ ብዬላችሁ በሰላማችሁ ብዘት ይበልኝ። ዛሬም እንደተለመደ የተለያዩ ትምህርቶችን እያላችሁ በቀብ ያለው ማለት ነው እስከ መጨረሻው እንደምትከታተሉኝ አልጠረጠርም። የማታቆኝ ካላችሁ ሴሄዶድ ቁባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ ማለት ነው። የማንጎ ማንጎ ማለት ነው የሚሰጣቸው የጤና ጥቅሞች አሉ፣ እነሱን እናያለን። ማንጎ በውስጡ ከሰባት በላይ ንጥረ ነገሮች አሉት። እንግዲህ እነዚህ እናያለን ማለት ነው። ከሰባት በላይ ንጥረ ነገሮች አሉት። እነዚህም እስኪ እናያቸው ፋይበር፣ ኮፐር፣ ፖታሽየም፣ ማግኒዥየም፣ አይረን፣ ቪታሚን ሲ፣ ቪታሚን ኤ፣ ቪታሚን ቢ፣ ቪታሚን ኢ የመሳሰሉት ናቸው ማለት ነው። ከማንጎ ምንም ከማንጎ ምን ምን የጤና ጥቅሞች እናገኛለን የሚለውን እናያለን። ጤናማ የምግብ ልመት እንዲኖረን ያደርጋል። በአይረንና በመሳሰሉት ንጥረ ነገሮች የበለጸገ ስለሆነ ለጤናማ እርግዝና ይጠቅማል። የልብ በሽታን ይከላከላል። ለኩላሊት ጠጠር ለማስወገድ ይጠቅማል። ለአጥንት ጤንነት ይጠቅማል። የደም ማነስን ያከማል። የተቅማጥ በሽታን ያከማል። ለፀጉር ጤንነት ይጠቅማል። ካንሰርን ይከላከላል። የኮሌስትሮል መጠንን እንዲቀንስ ያደርጋል። ለአይነ ጤንነት ይጠቅማል። ክብደት ለመቀነስ ይጠቅማል። ለፊት ጥራትና ለቆዳ ጤንነት ይጠቅማል ማለት ነው። ስለዚህ ማንጎ እንግዲህ በጣም ብዙ ጥቅም አለው። እየገዛችሁ ብሉ። ሺ እሺ። ሌላው የምናየው የድንች የጤና ጥቅሞች አሉት። እነሱን እናያለን። በንጥረ ምግብ የበለጸገው ማለት ነው። ድንች ቪታሚኖች ድንች በቪታሚን ሲ የሰውነትን ቪታሚን ሲ የሰውነትን በሽታ የመከላከል አቅም የሚጨምር እና ለቆዳ ጤንነት ወሳኝ የሆነ የአንቲኦክሲደንት በአንቲኦክሲደንት ማለት ነው የበለጸገ ነው ማለት ነው። በተጨማሪም አንድ ቪታሚን ቢ ለምግብ መፈጨት ለነርቭ ስርዓትና ለቀይ የደም ሴሎች መፈጠር ወይም ምርት አስፈላጊ የሆኑ ኒያሲን እና ፎሌት ያሉ የቢ ቪታሚን አይነቶች ይዘዋል ማለት ነው። ማዕድናት ለጤናችን አስፈላጊ የሆኑ እንደ ፖታሽም ለልብ ጤና ለጡንቻ ጥንካሬና የደም ግፊትን ለመቆጣጠር ወሳኝ የሆነ ማግኒዥየም፣ ፎስፎረስ፣ አይረን እና ዚንክ ያሉ ማዕድናትን በብዛት ይዘዋል ማለት ነው። የምግብ ፋይበር በተለይ ከነ ልጣጩ ሲበላ ለምግብ መፈጨት ስርዓት ጤንነት የሆድ ድርቀትን ለመከላከል እንዲሁም የደም ስኳር እና የኮሌስትሮል መጠን ለመቆጣጠር የሚረዳ ጠቃሚ ፋይበር እናገኛለን። ፕሮቲን ጥቂት ቢሆንም ጠቃሚ የሆነ የፕሮቲን መጠን ይዟል። የአንቲ ኦክሲደንት ምንጭ ነው። ድንች አንቲ ኦክሲደንትን የተባለ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች በሰውነታችን ውስጥ የሚገኙና ሴሎችን የሚጎዱ ፍሪ ራዲካሎች በመዋጋት እንደ የልብ በሽታ ና እንደ ካንሰር እና እንደ ካንሰር ያሉ ስር የሰደዱ በሽታዎችን ለመከላከል ይረዳሉ ማለት ነው። በተለይ ቀይና ወይንም ጠጅ ቀለም ያላቸው የድንች አይነቶች ከፍተኛ አንቲኦክሲደንትን መጠን አላቸው ማለት ነው። የልብ ጤንነትን ይደግፋል። የደም ግፊትን ማስተካከል በውስጡ ባለው ከፍተኛ የፖታሽየም መጠን አማካኝነት በሰውነት ውስጥ ያለውን የሶዴም ጨው መጠን ማለት ነው። የሶዴም ጨው መጠን በማመጣጠን የደም ግፊትን ለመቀነስ ይረዳል ማለት ነው። የኮሌስትሮል ቁጥጥር በውስጡ ያለው ፋይበር በደም ውስጥ ያለው የስብ መጠን በማሻሻል መጥፎ የኮሌስትሮል መጥፎ ኮሌስትሮል ማለት ነው ለመቀነስ ያግዛል። በተጨማሪም ድንች በተፈጥሮ ከኮሌስትሮል ነጻ ነው ማለት ነው። ይሄን እንግዲህ ማወቅ አለብን። የምግብ መፈጨት ስርዓት ያጠናክራል በድንች ውስጥ ያለው ፋይበር የምግብ መፈጨት ስርዓትን ጤናማና ወጥ እንዲሆን ያደርጋል ማለት ነው በተጨማሪ በአንጀታችን ውስጥ ላሉ ጠቃሚ ባክቴሪያዎች ምግብ ምግብ በመሆን የአንጀታችንን ጤንነት የሚያሻሽል ስታርች ሬዚስታርች የተባለ ንጥረ ነገር ይዟል ክብደት ለመቀነስ ክብደት ለመቆጣጠር ይረዳል። ድንች ዝቅተኛ የካሎሪ መጠን ያለው በንጥረ ምግብ የበለጸገ በመሆኑ የጥጋብ ስሜትን በመፍጠር የምግብ ፍላጎትን ለመቆጣጠር ይረዳል ማለት ነው። ይህ የጤናማ ይህ ጤናማ በሆነ መንገድ የሰውነት ክብደትን ለመቆጣጠር ያግዛል። በሽታ የመከላከል አቅምን ይጨምራል። በውስጡ ያለው ከፍተኛ የቪታሚን ሲ መጠን የሰውነታችንን የበሽታ የመከላከል አቅም በማጠናከር ከጉንፋን እና መሰል በሽታዎች ቶሎ እንድናገግም ይረዳናል ማለት ነው። እሺ ሌላው የምናየው በሽታ የመከላከል አቅም ይጨምራል የሚለውን እንግዲህ በውስጡ ያለው ከፍተኛ የቪታሚን ሲ መጠን የሰውነታችን በሽታ የመከላከል አቅም በማጠናከር ከጉንፋን እና መሰል በሽታዎች ቶሎ እንድናገግም ይረዳናል ብለናል ማለት ነው። የአጥንት ጤንነት ይጠብቃል። በድንች ውስጥ የሚገኙ እንደ ብረት፣ ፎስፎረስ፣ ካልሽየም፣ ማግኔዥየም እና ዚንክ ማዕድናት ጠንካራ የአጥንት መዋቅርን ለመገንባት እና ለመጠበቅ አስተዋጽኦ ያደርጋሉ ማለት ነው። የአእምሮ ጤንነትን ያሳድጋል። ድንች የአእምሮ አእምሮን የማሰብ እና የማስታወስ ችሎታን እንደሚደግፍ የሚታመነው አልፋ ሊፖይክ አሲድ የተባለ ንጥረ ነገር ይዟል። በተጨማሪ ቢ ቪታሚኖች ለነርቭ ስርዓት ጤንነት ወሳኝ ናቸው። ሊታሰቡ የሚገባቸው ቁልፍ ነጥቦች የአዘገጃጀት ዘዴዎች፣ የአዘገጃጀት ዘዴው ወሳኝ ነው ማለት ነው። የድንች የጤና ጥቅሞች ሙሉ በሙሉ ለማገኘት በመቀቀል በስቲም በማብሰል ማለት ነው ወይንም አሮስቶ በመስራት መመገብ ይመከራል። በዘይት ውስጥም እንደ ቺፕስ ከፍተኛ ካሎሪን፣ ስብ እና ጨው እንዲኖረው ያደርጋል። ከነለጣጩ መመገቡ አብዛኛውን ንጥረ ምግቦች በተለይ በፋይበር ማለት ነው ፖታሽየም እና አንቲ ኦክሲደንቶች የሚገኝ በድንች ልጣጭ ውስጥ ስለሆነ በደንብ ከታጠበ በኋላ ከነ ልጣጩ መመገብ እጅግ ጠቃሚ ነው ማለት ነው። ስለዚህ ድንች እንግዲህ ለጤንነታችን በጣም ወሳኝ ነው ማለት ነው። ድንች በደንብ ለመብላት ሞከሩ እ እሺ በስከ መጨረሻ የምናየው የብርቱካን ልጣጭ የሚለውን እናያለን ማለት ነው። በስከ መጨረሻ እሱን እናይ እና እንዘጋለን ማለት ነው። የብርቱካን ልጣጭ በርካታ ጥቅሞች አሉት። በሰውነት ውስጥ ያለን የማይፈለግ ኮሌስትሮል ያስወግዳል። በለጣጩ ላይ ያሉ ንጥረ ነገሮች የካንሰር ህዋስን እድገትንም ለመግታት ያግዛል። የሰውነት ክብደት ለመቀነስ እንዲሁም የልብ ህመም ስጋትን ለመቀነስ የሚጫወተው ሚና የላቀ ነው ማለት ነው። ሶስተኛው ላይ ለመተንፈሻ አካላት ጤንነት በተለይም በተለይም ሳምባን ንጹህ ለማድረግ እና አስምን ለማከም አጋዥ ነው ማለት ነው። የምግብ መፈጨት ስርዓትን ለማስተካከል ቃሪያን ማስመለስን ለማስታገስም ይጠቅማል ቃሪያ ማለት ነው። ማስቲካ ከማኘክ በበለጠ የብርቱካን ልጣጭን ማኘክ መጥፎ ያፍ ጠረንን ያስወግዳል ማለት ነው። በቤት ውስጥ መልካም ጠረንን እንዲኖር ለማድረግ የደረቀ ብርቱካን ልጣጭ ከቅርም ፉድ ጋር አድርገን ብናፈላ እንፋሎቱን ግሩም ማዓዛ ይሰጣል ማለት ነው። እንፋሎቱም በጣም ግሩም ማዓዛ ይሰጣል። የተፈጨ የብርቱካን ልጣጭ ከጥቂት ውሃ ጋር ደባልቀው ለሀያ ደቂቃ ያህል በፈላ ውሃ ውስጥ የብርቱካን ልጣጭንና ግማሽ የሻይ ማንኪያ ጨው ጨምሮ ማፍላት፣ ማዋሃድና መጠጣት መጠጥ ያደረ ስሜትን ለማሻሻልም ያግዛል ማለት ነው።